ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገልን፣ እንዲሁም ደግሞ ጸሐፍት ፈሪሳዊያን በዚህ ዕለት ምን አደረጉ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ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 ወደኋላ መለስ ብለን ሰሞነ ሕማማትን ስለምን እንደምናስብ ሰሞነ ሕማማቱ ደግሞ ከመቼ ጀምሮ እንደሆነ ልናውቅ ያስፈልጋልና ይህንን አጥር አድርገን እንማማራለን ማለት ነው። እንግዲህ በቅድስት ቤተክርስቲያናችን አስተምህሮ መሠረት ከትንሣኤ በፊት ያለውን አንድ ሳምንት ሰሞነ ሕማማት ብላ ወይም ደግሞ የሕማማት ሳምንት ብላ ቅድስት ቤተክርስቲያናችን ትዘክረዋለች፣ ታስበዋለች ማለት ነው። ከመቼ ጀምሮ ነው ስንል ታዲያ በዓለ ሆሳናን ካከበርን ከሰዓት ጀምሮ ሰሞነ ሕማማቱ ይጀምራል ማለት ነው። ይህንን ስንል ደግሞ አንዳንድ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ እሁድ ከሰዓት አልተገረፈም፣ ለምንድነው ሕማማት የሆነው? ሰኞም አልተገረፈም አልተሰቀለም፣ ለምንድነው ሕማማት የሆነው? ብለው የሚጠይቁ ሰዎች አሉና ይህንን መመልከት ያስፈልጋል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ አንድ ላይ ተመዝግቦልን እንደምናገኘው አሁ እየተመሰገነ በዓለ ሆሳናን ባከበርንበት እሁድ እየተመሰገነ ወደ ኢየሩሳሌም ገብቷል። ወደ ኢየሩሳሌም እየተመሰገነ ሲገባም ደግሞ ዝም ብሎ አይደለም። በአህያ ላይ ቁጭ ብሎ ከፊትና ከኋላ የሚያጅቡት ወይም ደግሞ ከፊትና ከኋላ ያሉት ሆሳህና በአርያም እያሉ ጌታችንን እያመሰገኑ በሰማይ ደግሞ የሰማይ ሰራዊት እያመሰገኑ እንዲሁም ደግሞ ሕፃናትም ጭምር ሳይቀሩ ሆሳህና በአርያም እያሉ ጌታችንን እያመሰገኑ ጌታችን በክብር ወደ ኢየሩሳሌም ገብተዋል። በዚህ ዕለት ታዲያ አዎ ከላይ ሰማያውያን መላእክት ሲያመሰግኑ ከምድር ደግሞ ሕፃናት ለድምፃቸው ስስት አያውቁምና ሆሳና በአርያም እያሉ ሲጮው፣ ከፊትና ከኋላ ያሉትም ደግሞ ሆሳና በአርያም እያሉ ሲጮው ሲያመሰግኑ፣ አዎ ኢየሩሳሌም ተጨነቀች። ኢየሩሳሌም በምስጋና ድምፅ አስተጋባች። በዚህ ጊዜ ይህ ማን ነው እንዲህ እየተመሰገነ የሚገባው እያሉ ጸሐፍት ፈሪሳውያን ነገሩን ለመመልከት ከየቤቶቻቸው ወጥተው ተመለከቱ። ይህንን ሲመለከቱ ቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ተራሰው ወደ ኢየሩሳሌም ይገባ ነበረ። በዚህ ቀን ግን ንጉሥ ሆኖ በአህያ ላይ ቁጭ ብሎ አዎ ሆሳና በአርያም እየተባለ እየተመሰገነ ወደ ኢየሩሳሌም መጣ። ይህንን ሲመለከቱ ታዲያ እጅጉን ተበሳጩ። አሁ አዎ፣ ህፃናቱም ጭምር ጡት የሚጠቡ ህፃናት ጭምር በአንድ በታቸው እየጮሁ ሲያመሰግኑ ይቺ ከተማ ኢየሩሳሌም ተናወጠች፣ በምስጋና ድምፅ አስተጋባች። በዚህ ጊዜ ይህ ጩኸት የረበሻቸው ይህ ምስጋና የረበሻቸው ጸሀፍቱ ፈሪሳውያን ወደ እርሱ ቀረቡና እነዚህን ዝም አሰኛቸው፣ አትሰማምን? እየጮሁብን ነው። ስለዚህ ዝም አስበላቸው አሉት። አዎ ጌታችንም ታዲያ በዚህ ጊዜ አዎ እንሰማሉ አለ። በመጽሐፍ የተነገረውን አልሰማችሁምን? ከህፃናት ጡት ከሚጠቡ ከህፃናት አፍ ምስጋና ለራስ አዘጋጀ ተብሎ አዎ በመጽሐፍ የተጠቀሰውን አልሰማችሁምን? አላነበባችሁምን? አላቸው። አዎ እነዚህ ህፃናት እንኳን ባያመሰግኑኝ የቤታንያ ድንጋይ አንደበት አውጥተው ያመሰግኑኛል፣ አላቸው። በዚህ ጊዜ የህፃናቱ ሲገርማቸው ሰዎቹን ዝም አስብላቸው ሲሉት አዎ የቤታንያ ድንጋይ አንደበት አውጥቶ ሆሳህና በአርያም እያሉ ጌታችንን አመስግነውታል። በእውነት ክብር ለአምላካችን ይሁን። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስን ብናመሰግነው ምንጠቀመው እኛውንን። ብናመሰግነውም ባናመሰግነውም ግን ጌታችን ላይ ምንጨምርበትም ምንቀንስበትም ነገር የለም። ወገኖቼ እኛ ባናመሰግነው እንኳን ፍጥረት ሁሉ፣ ሰማይና ምድር ሁሉ፣ እጽዋት ሁሉ፣ ድንጋዮችም ጭምር ሁሉ ጌታችንን ማመስገን እንደሚችሉ አዎ በበዓለ ሆሳና ጌታችን ለእነዚያ ለጸሐፍት ፈሪሳውያን አሳይቷቸዋል። የቤታንያ ድንጋዮች አንድ በት አውጥቶ ሲያመሰግኑት ማለት ነው። ከዚያም በኋላ እነዚያ ጸሐፍት ፈሪሳውያን በሚችሉት አቅም ሁሉ የሚጮሁትን የሚያመሰግኑትን ዝም ለማስባል ሞከሩ። ነገር ግን ምንም ነገር ማድረግ አልቻሉም። በእንዲህ ያለ ምስጋና ጌታችን እየተመሰገነ ወደ ኢየሩሳሌም ገባ። ከገባም በኋላ ደግሞ በቤተ መቅደሱ ሻጭ ለዋጮችን አገኛቸው። የሚሸጡ የሚለውጡትን ርግብ ሻጮችን አገኛቸው፣ ገንዘብ የሚለውጡትን አገኛቸው። በዚህ ጊዜ ጅራፍ ገምዶ አበጅቶ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎቹ ዋሻ አደረጋችኋት ብሎ ጅራፍ ገምዶ እየገረፈ አስወጣቸው። እንደዚህም ደግሞ ርግብ ሻጮችንም ደግሞ ገበታቸውን በታተነባቸው ከቤተ መቅደስ አባረራቸው፣ አስወጣቸው። ወገኖቼ ይህንን አደረገና ጌታችን በዚያው አደረ፣ በቢታንያ አደረ ይላል የማቴዎስ ወንጌል ምዕራፍ 21 ቁጥር 17 ላይ ሲመለከቱ፣ በቢታንያ አደረ ይላል። ከዚያ እነርሱን እንደዛ ካባረራቸው በኋላ ከዚያ ወጥቶ በቢታንያ እንዳደረ ይናገራል ማለት ነው። ታዲያ በዚህ ዕለት ጌታችን እየተመሰገነ ገብቶ ይህንን አደረገ በበዓለ ሆሳና እሁድ ዕለት ማለት ነው እነዛ ጸሐፍት ፈሪሳውያን ደግሞ እነዚ የሚጮሁትን የሚያመሰግኑትን ዝም ለማስባል ሞክረው ምንም ማድረግ ሲሳናቸው ጌታችን በቤተ መቅደስ ገብቶ ደግሞ እንደዛው ርግብ ሻጮችን እየበታተነ ሲያስወጣቸው ሲመለከቱ እጅጉን ተበሳጩ አዎ በንዴት ላይ ንዴትን ጨመሩ ጌታችን ላይ አጉረመረሙ ጌታችንን ሰደቡት አዎ ከዚያም በኋላ ታዲያ በፍጥነት ስብሰባ ጠሩ መቼ ስብሰባ ጠሩ ስንል፣ እሁድ ለቶ ነው። እሁድ ከሰዓቶ ነው። ሰኞ በአንዱ ሊቀ ካህን ግቢ ስለ ጌታችን ጉዳይ ለመምከር ለመነጋገር፣ አዎ ስብሰባ ጠሩ። ስለዚህ እሁድ ከሰዓት ሕማማቱ ይጀምራል። እሁድ ከሰዓት ሕማማቱ ለምንድን ነው የሚጀምረው ስንል ጌታችን ላይ ያጉረመረሙበት የሰደቡበት፣ እንደዚሁም ደግሞ በጌታችን ጉዳይ ለመምከር ስብሰባ የጠሩበት ስለሆነ እሁድ ዕለት ጌታችን ያንን አድርጎልናል። ጻፍት ፈሪሳውያን ደግሞ ይህንን አድርገዋል ማለት ነው። አስተውሉ። ጻፍት ፈሪሳውያን ስብሰባ ጠሩ ለሰኞ። ጌታችን ደግሞ ያንን ካደረገ በኋላ በቢታንያ አደረ። አስተውሉ። ስለዚህ የጌታችን ሕማም የሚጀምረው እሁድ ከሰዓት ነው። ሰሞነ ሕማማት ብለን የምናስበው ወይም ደግሞ የምናከብረው አዎ አምስት ቀን ከግማሽ ነው። ከሰኞ እስከ ዓርብ ያለው አምስት ቀን አለ፣ እሁድ ከሰዓት ግማሽ ቀን አለ። አምስት ቀን ከግማሽ ወይም ደግሞ አምስት ቀን ተኩል ይሆናል። ይህም ደግሞ የምን ምሳሌ ነው ስንል አዎ የዚያ የዓመተ ፍዳ የዓመተ ኩነኔ ዘመን የአምስት ሺህ የአምስት መቶ ዘመን ምሳሌ ነው። አምስት ቀን ከግማሽ ወይም ደግሞ አምስት ቀን ተኩል መሆኑ ማለት ነው። በዚህ በሰሞነ ሕማማት ታዲያ ሶስት ዋና ዋና ነገሮችን ነው የምናስበው። የመጀመሪያው ምንድን ነው ስንል የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማምና ሞት የምናስብበት የምንዘክርበት ሳምንት ነው ይህ ሰሙነ ሕማማት ማለት ነው። በሁለተኛ ደረጃ ደግሞ ምንድን ነው የምናስበው ስንል በዚህ ሳምንት ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት፣ አዎ፣ በሲኦል የቆዩበት የዚያ የአምስት ሺህ የአምስት መቶ የመከራና የፍዳ የኩነኔ ዘመን ያንን ምናስብበት ነው። የዛ መታሰቢያ ነው ማለት ነው። በዚያ ዘመን ታዲያ የትኛውም ሰው የትኛውንም ያህል ጽድቅ ቢሰራ በሲኦል የሚጣልበት በዚያ በጥልቁ በእሳቱ ወደ ጨለማው የሚጣልበት ዘመን ነበር። ያ አምስት ሺህ አምስት መቶ ዘመን ማለት ነው። ዓመተ ፍዳ ዓመተ ኩነኔው ዘመን ማለት ነው። ያንን ዘመን ነው የምናስበው። አምስት ቀን ተኩል አዎ፣ ጌታችን ለአዳም ቃል ኪዳን ሲገባለት ከአምስት ቀን ተኩል በኋላ ከልጅ ልጅ ሰው ልጅ አድናሃለሁ ብሎት ነበረ። ከአምስት ሺህ አምስት መቶ ዘመን በኋላ ከልጅ ልጁ ተወልዶ እንደሚያድነው ቃል ገብቶለት ነበረ። ለዚያ ለአምስት ሺህ አምስት መቶ ዘመን ሙሉ አዎ፣ ሁሉም ፍጥረት በሲኦል ተጥሎ የሚሰቃይበት በዲያብሎስ ግዞት ውስጥ የነበረበት የመከራ ዘመን ነበር። ያንን የመከራ ዘመን ነው በዚህ በሰሞነ ሕማማት የምናስበው። ሶስተኛው ደግሞ በዚህ በሰሞነ ሕማማት ምንድን ነው የምናስበው ስንል የራሳችንን ኃጢአት ነው የምናስበው። አዎ የራሳችንን ኃጢአት እያስብን ጌታ ሆይ ማረኝ፣ ይቅር በለኝ እያልን ጌታችንን እንማጽናለን። እነዚህ ሶስት ነገሮች ነው የምናስበው። ታዲያ ይህ ሳምንት ቅዱስ ሳምንት ተብሎ ይጠራል። ለምን ቅዱስ ሳምንት ተብሎ ተጠራ? ስንል ከሌሎች ሳምንታት ሁሉ የተለየና የከበረ ነውና ነው። ለምን እንዲህ አልን ካልን በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመስዋዕትነት ስራ ስለተሰራበት የሰው ልጆች ድኅነት ስለተፈጸመበት መድኃኔ አለም ስለኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለካሰልን ይህ ሳምንት ቅዱስ ሳምንት ተብሎ ይጠራል። ይህም ብቻ አይደለም፣ የመጨረሻ ሳምንትም ተብሎ ይጠራል። ለምንድ ነው ይህ የተባለው ስንል አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋለ ስጋዊ ለፈጸማቸው የቤዛነትና የአርያነት ተግባራት ሁሉ ፍጻሜ ስለሆነ አዎ የመጨረሻ ሳምንት ተብሏል ማለት ነው። ታዲያ በዚህ በሰሙነ ሕማማት አዎ በዚህ ልዩ በሆነ ሳምንት ካህናትና ምእመናን በነግህ በሰልስት በቀትር በተሰዓት እንዲሁም ደግሞ በሰርግ ወደ ቅድስት የቤተ ክርስቲያን በመጓዝ ስለ ጌታችን ሕማምና መከራ ያስባሉ፣ ይጸልያሉ፣ ይሰግዳሉ፣ በእንባ ሆነው ይጾማሉ ስለ ራሳቸው ኃጢአትና በደል እያሰቡ ጌታችንን ማረኝ፣ ይቅርበለኝ ይላሉ ማለት ነው። አስተውሉ፣ ጠዋት በነግህ ሶስት ሰዓት በሰለስት ቀትር በስድስት ሰዓት በተሰዓት ወይም ደግሞ በዘጠኝ ሰዓት እንዲሁም ደግሞ ማታ በስርክ ሰዓት ወደ ቅዱስ ቤተክርስቲያን ልንሄድ ያስፈልጋል ማለት ነው። ታዲያ ይህ ሰሙነ ሕማማት ከሌሎቹ የአብይ አጾማት ሳምንታት መካከል ለየት ያለ ስርዓት አለው። መሰውሉ ለየት ያለ ስርዓት አለ። ምንድን ነው ለየት የሚያደርገው ስንል፣ ታዲያ በዚህ በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብሐተ ነግህ አይደርስም፣ ጸሎተ ፍትሐት አይጸለይም፣ ጸሎት አሰርም የለም። እንዲሁም ደግሞ ጥምቀትና ክርስትናም የለም። እነዚህ አሁን የጠቀስናቸው ስርዓቶች በአጠቃላይ በዕለተ እሁድ፣ በዕለተ ሆሳና የሆሳናን ክብረ በዓል ስናከብር የሚከናወኑ ስርዓቶች ናቸው። ምክንያቱም በዚህ ሳምንት የጌታችንን ሕማምና መከራ ሞት የምናስብበት ሳምንት ነው እንጂ እነዚህን ስርዓቶች የምንፈጽምበት አይደለም። እንደዚሁም ደግሞ ይህ ሳምንት የዚ በዓመተ ፍዳ በዓመተ ኩነኔ ዘመን ነው ብለናል። በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ቅዳሴ የለም ነበረ። በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን አዎ፣ ፍታት የለም፣ ጸሎት አሰሪው የለም፣ ጥምቀትና ክርስትና የለም፣ መስቀል መሳለም የለም። አዎ እግዚአብሔር ይፍታ መባል የለም። ስለዚህ በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ያልነበሩትን ሁሉ አሁንም በዚህ በሰሙነ ሕማማት አናደርግም ማለት ነው። እንዲሁም ደግሞ በዚህ በሰሙነ ሕማማት ላይ ክብረ በዓላት እንኳን ቢውሉ ክብረ በዓላት ብቻ ሳይሆንም ደግሞ የግዝት በዓላትም ጭምር እንኳን ቢውሉ አዎ ይሻራሉ። ምክንያቱም ከጌታችን ሕማምና መከራ ስለማይበልጡ ማለት ነው። ክብረ በዓላትም በዚህ ሳምንት ቢውሉ ከትንሣኤ በኋላ እንዲከበሩ ይተላለፋሉ ማለት ነው። ይህ ብያኔ ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብያኔ ነው፣ የጽና ስርዓት ነው። አስተውሉ ታዲያ ይህ ሰሙነ ሕማማት ለምን ይታሰባል ስንል፣ ሕማምና ሞት የማይገዛው አዎ ህማምና ሞት የማይገባው ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ህማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ ሆኗልና ይህንን ሳምንት ሰሙነ ሕማማትን እናስባለን። ለዚህ ነው። በዚህ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 እስከ 12 ስንመለከት ደዌያችንን ተቀበለ፣ ህማማችንንም ተሸከመ፣ ከአመፀኞችም ጋር ተቆጠረ፣ እርሱ ግን ግፍን አላደረግም ተንኮልም ካፉ አልተገኘበትም ተብሎ የተጻፈው ማለት ነው። ስለዚህ ምእመናን ክርስቶስ የተቀበለው የእኛን ሕማም፣ የእኛን መከራ፣ የእኛን ሥቃይ በመሆኑ መሆኑን በማዘከር በሰሞን ሕማማት ከማንኛውም ነገር በመታቀብ በእንባ በሐዘን በስግደት በጾም የጌታችንን ሕማምና መከራ በማሰብ ይህንን ሰሞን ሕማማትን ያከብራሉ ማለት ነው። ታዲያ ብድራትን የማያስቀረው አምላክም መተላለፋችንንና በደላችንን በመደምሰስ የመንግሥቱ ወራሾች ያደርገናል ማለት ነው። ያስተውል እግዚአብሔር ሰዎች ታዲያ ይህንን ከተመለከትን ደግሞ ቅድምን ብለናል፣ በዓለ ሆሳዕናን ስናከብር ጸሐፍት ፈሪሳውያን ያደረጉትና ጌታችን ያደረገውን ተመለከትን። በዚህ በሰሞን ሕማማት ሰኞ ደግሞ መርገመ በለስ ተብላ ተሰይማለች። የሰሞን ሕማማት ሰኞ ለምን መርገመ በለስ ተብላ ተሰየመች? ጸሐፍት ፈሪሳውያን ምን አደረጉ? ጌታችን ምን አደረገ? የሚለውን ስንመለከት፣ በመጀመሪያ ቃሉን አንብበን እንጀምራለን። የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ጀምሮ ስንመለከት አዎ 17 ላይ ቢታንያ ወጣ በዚያ ማደር ይለናል። ከዚያ በኋላ ሰኞ በጠዋት ደግሞ በማለዳም ወደ ከተማ ሲመለስ ተራበ ይላል። ከዚያም በኋላስ ምን አደረገ ስንል፣ በመንገድ አጠገብ በለስ አይቶ ወደ እርሷ መጣ፣ ከቅጠል ብቻ በቀር ምንም አላገኝባትምና ለዘላለሙ ፍሬ አይገኝብሻላት። በለሲቱንም ያን ጊዜ ደረቀች ይላል። ቁጥር ሃያ ላይ ስንመለከት ደግሞ ደቀ መዛሙርቱም ይህንን አይተው በለሲቱ ያን ጊዜውኑ እንዴት ደረቀች ብለው ተደነቁ ይላል የማቴዎስ ወንጌል ይህንን ይናገራል የማርቆስ ወንጌል ደግሞ ይህንኑ ሲናገር እንዲህ ይላል በማግስቱ ከቢታንያ ሲወጡ ተራበ ይላል ከዚያስ ምን አደረገ ስንል የማርቆስ ወንጌል ምዕራፍ 11 ቁጥር 13 ላይ ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም ነገር አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብል አላት። ደቀ መዛሙርቱም ሰሙ ይላል። እዚህ የመጽሐፍ ቅዱስ ቃል ላይ ልታሰሉ የሚገባ ነገር አለ። ምንድነው ስንል፣ የመጀመሪያው ተራበ ይላል። ጌታችን ምን አይነት ረሃብ ነው የተራበው? ለዛውም በማለዳ አስተውሉ። አርባ ቀንና አርባ ሌሊት ምንም ምግብ ሳይበላ ሳይጠጣ የጾመ የጸለ አምላክ፣ አዎ በዚህ ቀን ግን በማለዳ ወይም ደግሞ በጠዋት ተራበ ይላል። ይህንን አስተውሉ። ሁለተኛ ደግሞ በለስን ረገማት። ወደ እርሷ ሄዶ ፍሬ ያገኝባት እንደሆነ ወደ በሌስቷ ሄደ ነገር ግን ከበለሲቷ ምንም ነገር ስላላገኘ በለሲቷን ረግማት። አስተውሉ ቢረግማትም ግን የማርቆስ ወንጌል ላይ እንደተጠቀሰልን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍሬ የምታፈራበት ወቅት እንዳልሆነ ያውቃል። የበለስ ወራት አልነበርምና ይላል የማርቆስ ወንጌል ላይ ማለት ነው። የበለስ ወራት አልነበርምና ያቺ በለስ ፍሬ ልታፈራ አልቻለችም። ጌታችን ወደ እርሷ ቀርቦ ከእርሷ ምንም አይነት ፍሬ ስላላገኘ ረገማት። ሲረግማት ደግሞ ወዲያውኑ ደረቀች። ያስተውሉ። ይህንን ቃል በደንብ ልብ ብላችሁ አስተውሉ። ጌታችን በለስን ስለረገማት፣ አዎ፣ ይህ የሰሙነ ሕማማት ሰኞ አዎ፣ መርገመ በለስ ተብሎ ተሰይሟል ማለት ነው። እዚህ ላይ ልናስተውል የሚገባን ነገር በለስ ምንድናት? ጌታችንስ ምንድን ነው የተራበው? እውነት ጌታችን በማለዳ ተራበ ሲል ምግብ ነው የተራበው? ምክንያቱም ጌታችን ለአርባ ቀን ለአርባ ሌሊት ሲጾም ሲጸልይ አልተራበም። ወይም ደግሞ አርባ ቀን አርባ ሌሊት ምንም እህል ሳይቀምስ የጾመ የጸለዩ አምላካችን እንዴት በማለዳ ተራበ? አስተውሉ። ወደዚያች በለስስ እንዴት ሄደ? ከዚያች በለስስ ፍሬ የምታፈራበት ወቅት እንዳልሆነ እያወቀ እንዴት ፍሬ ጠበቀባት? ከእርሷ ይህን ልናውቅ ያስፈልጋል። ስለዚህ ጌታችን የተራበው ወገኖቼ፣ ይህ የማቴዎስ ወንጌል ይህ አሁን የምንማማረው የመጽሐፍ ቅዱስ ክፍል በቅድስት ቤተክርስቲያናችን አስተምሮ ብዙ አንድምታዎች አሉት። ሊቃውንት አባቶቻችን አንድም እያሉ ብዙ ትንታኔ ይስጡታል ወይም ደግሞ ያስተምሩናል። ከዚህ አንድምታዎች መካከል እኛ አንዱን አንስተ እንመለከታለን ማለት ነው። በለሷ ምንድናት ስንል፣ በለስ ኃጢአት ናት። ይቺ ኃጢአት ሔዋን የቀጠፈቻት ለአዳም የሰጠቻት ኃጢአት ናት። ወገኖቼ ጌታችን ተራበ ሲል፣ ጌታችን የተራበው የእኛን መመለስ ነው። የእኛን ከጨለማ ወደ ብርሃን መምጣት ነው። የእኛን ከኃጢአት ሕይወት መውጣት ነው የተራበው። አዎ ያቺ ሔዋን የቀጠፈቻት ለአዳም የሰጠችው ያቺ ኃጢአት ለአምስት ሺ አምስት መቶ ዘመን ነግሳ ትኖር ነበረ ያቺን ኃጢአት ሊደመስታት ሊያጠፋት የመጣ አምላክ መሆኑን ሲያጠይቅ አዎ ያችን በለስ ረገማት፣ ወዲያውኑ ደረቀች። ወገኖቼ ልናስበል ያስፈልጋል። በለስ ኃጢአት ናት። ኃጢአት እንደ በለስ ቅጠል ሰፍታ በዚህ ዓለም ሞልታ አግኝቷታልና ረገማት። ኃጢአት በሶስት ነገር በበለስ ትመሰላለች። ይህስ እንደምንድን ነው ስንል አዳምን ከገነት ያህል ቦታ እንዲወጣ እግዚአብሔርን ከመሰለ ጌታ የለየችው እቺ እፀ በለስ ናት፣ ወገኖቼ በለስ ምንድና ስንል የበለስ ቅጠል ሰፊ እንደመሆኑ አዎ የኃጢአት መንገድ ሊጓዙበት የሚያመች ሰፊ መሆኑን ሲያጠይቅ አዎ ጌታችን ይችን በለስ ረግሟታል። በለስ ሲበሉት እንደሚጣፍጥ ሁሉ ሲቆይ እንደሚመር ሁሉ ኃጢአትም ሲሰሩት ለሥጋ ደስ ያሰኛል፣ ወይም ደግሞ ደስታን ይሰጣል። ስሜትን የሚያረካ ነገር ነው፣ ግን ፍጻሜው ሞትና መከራ ነው ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ በለሲቷን አስታኮ በሰሙነ ሕማማት ሰኞ በለሲቷን አስታኮ የእኛን ኃጢአት የእኛን ዕዳ በደል አደረቀልን፣ አጠፋልን። ይህንን ልናውቅ ያስፈልጋል ወገኖቼ። ስለዚህ በዚህ በሰሙነ ሕማማት ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያደረገልን ስንል በለሲቷን ረግሞ ኃጢአታችንን አጥፍቶልናል ወይም ደግሞ አድርቆልናል ማለት ነው። በለስን መርገሙ ኃጢአትን መርገሙ ነው። መርገሙ ከዚህ በኋላ በኃጢአት አንዳይ ሰው አያስ ሲለን ነው። ለዚህም ነው አባቶቻችን በቀመራቸው የሕማማትን ሰኞ መርገመ በለስ ብለው የሰየሙልን ማለት ነው። አስተውሉ። ምድራችን የሰው ልጅ ከኃጢአት ርቆ ከእግዚአብሔር ተጣብቆ የሚኖርባት ትሆንልን ዘንድ በእውነት እግዚአብሔር አምላካችን ይፍቀድልን፣ መልካም ፍቃዱ ይሁንልን። ስለዚህ ምንድናት በለስ ስንል ብዙ አንድምታዎች አሉት ብልናል በለስ የተባለች ቤተ እስራኤል ናት። ፍሬ የተባለች ደግሞ ሃይማኖትና ምግባር ናት። አንድም ማለት ነው ከእስራኤል እግዚአብሔር አምላካችን ፍቅርን ሃይማኖትን፣ ምግባርን ፈለገ፤ ነገር ግን አላገኘባቸውም። ስለዚህ እስራኤልን ሕዝበ እግዚአብሔር መባልን እንጂ ነብይነት፣ ካህንነት፣ መስዋዕት አይገኝብሽ ብሎ ረገማት። በመርገሙ ምክንያት ታዲያ ትንቢት፣ ክህነት፣ መስዋዕት ከቤተ እስራኤል ጠፉ ማለት ነው። ወገኖቼ ይህንን ልናስተው ያስፈልጋል። በለስ ኃጢአት ናት ብለናል። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍታ ሰፍና አገኛት። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ደግሞ ሲሰሩት ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ ፍሬ አይገኝ የሚለው በኃጢአት ፍዳ ተይዞ የሚቀር አይኑር ማለቱ ነው። ወገኖቼ ስለዚህ በለሷም ስትረገም ፈጥና መድረቋ ባዲያም ምክንያት ያገኘችን ዕዳ በደል በእርሱ እንደጠፋችልን ለመግለጽ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሞን ሕማማት ሰኞ ምን አደረገልን ስንል በለስን አስታኮ ኃጢአታችንን አደረቀልን፣ አጠፋልን፣ ረገመልን ማለት ነው። ይህንን ደግሞ ሊቁ ቅዱስ ዮሐንስ አፈወርቅ በደንብ በሚገባ ተንትሮ ያስተምረናል ማለት ነው ይናግራል ይናገራል ማለት ነው። ይህንን ልናስተውል ላይ ያስፈልጋል። ስለዚህ በዚህ በሰሙነ ሕማማት ሰኞ ምን አደረገልን ስንል ይህንን አደረገልን። ጸሐፍት ፈሪሳውያን ደግሞ ምን አደረጉ ስንል እሁድ ዕለት ሰኞ ሊሰበሰቡ ስብሰባ ጠርተው ነበርና በአንዱ ሊቀ ካህን ግቢ ተሰበሰቡ። በአንዱ ሊቀ ካህን ግቢ የተሰበሰበው ታዲያ ጌታችን አዎ እውራንን በማብራቱ ሽባዎችን በማቅናቱ ሕሙማንን በመፈወሱ እንዲሁም ደግሞ በቤተ መቅደስ ገብቶ ሻጭ ለዋጮችን እየገረፈ በማስወጣቱ ሲዶልቱበት ዋሉ፣ ሲሰድቡት ዋሉ፣ ሲዙቱበት ዋሉ። ጌታችንን ምን ማድረግ እንዳለባቸው ሲነጋገሩበት ዋሉ። ነገር ግን ሲጨቃጭቁ ውለው ግን መስማማት አልቻሉም። ጭቅጭቃቸው፣ ስብሰባቸው ፍሬ ሊያፈራ አልቻለም። ቀኑን ሙሉ ሲጨቃጭቁ፣ ሲዶልቱበት፣ ሲሰድቡት ዋሉ። ነገር ግን ፍሬ ሊያፈራ አልቻለም ስብሰባቸው በሰሞን ሕማማት ሰኞ ማለት ነው። ስለዚህ ጌታችን በዚህ ዕለት አልተገረፍም፣ አልተሰቀለም። ስለዚህ ሕማማቱ ምኑ ላይ ነው ካልን፣ ወገኖቼ ስድብም ሕማም ነው። ስለዚህ ጌታችን በዚህ በሰሞን ሕማማት ለእኛ ሲል ሲሰደብ ውሏል ማለት ነው። እነርሱ እዛ ሲሰድቡት ሲዶልቱበት ሲውሉ ጌታችን ደግሞ አዎ በለስን አስታኮ ኃጢአታችንን አደረቀልን ማለት ነው። ስለዚህ በሰሞነ ሕማማት ሰኞ ጌታችን ይህንን አደረገልን፣ ጸሐፍት ፈሪሳውያን ደግሞ ይህንን አድርገውልናል። በሰሞነ ሕማማት ማክሰኞ ደግሞ ጌታችን ምን አደረገልን፣ ጸሐፍት ፈሪሳውያንስ ምን አደረጉ? የሚለውን ደግሞ በቀጣይ አስተምሯችን ላይ እንማማራለን ማለት ነው። አስተውሉ። ስለዚህ ዛሬ ይህን የተማማርነውን ደግሞ ላልተማሩ ሁት ወንድሞቻችን ልናስተምር ልናሳውቃቸው ይገባል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኑሮ ማንም አብቶ ልናስመክር በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደብ አልገባ ነበር። ነገር ግን እኔና እናንተ የተማርነውን ነው ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙዎቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማር ከዚህ በኋላ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 ስሙ የተመሰገነ ይሁንልን። የሰማነውን መዝና ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 36 መቶ የአማር ፍራፊትን ዛሬ ስሙ ቅዳሾች፣ ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።